በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችው የዕሉል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በእሉል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ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 ብዙ ሰዎች በዚህ በበዓለ ሐምሳ ወቅት ላይ ሆነው ጾመ ድኅነት ወይም ደግሞ አረብ ሮብ ጾም መቼ ነው የሚገባው እንደዚሁም ደግሞ ስለምንድን ነው የምንጾመው እያሉ ይጠይቃሉና መቼ እንደሚገባና ስለምን እንደምንጾም ዛሬ በዛሬ ትምህርታችን ላይ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገጽን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መላእክት አርሞ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 ይህንን ስለምን እንደሚጾሙና መቼ እንደሚገባ እንማማራለን ማለት ነው። እንግዲህ በቅድስት ቤተ ክርስቲያናችን አስተምሮ ሰባት የአዋጅ አጽዋማት አሉ። እነዚህ ሰባት የአዋጅ አጽዋማት ደግሞ ይህ ለቄስ ነው፣ ይህ ለምእመን ነው፣ ይህ ለሕፃናት ነው፣ ይህ ለትላልቆች ነው ተብሎ ተገድቦ ወይም ደግሞ ተከፋፍሎ የተቀመጠ አይደለም። ሁሉም ምእመን ሊጾሟቸው የሚገቡ ሰባት የአዋጅ አጽዋማት አሉ፣ ቅድስት ቤተ ክርስቲያናችን መጽሐፍ ቅዱስን መሰረት አድርጋ የደነገገችልን ማለት ነው። እነዚህ ሰባት የአዋጅ አጽዋማት ምን ምንድን ናቸው ስንል የመጀመሪያው ታላቁ የአብይ ጾም ነው። ሁለተኛው ደግሞ ጾመ ነቢያት ነው። ሶስተኛው ጾመ ድኅነት ነው። አራተኛው ጾመ ነነዌ ነው። አምስተኛው ጾመ ገሃድ ነው። ስድስተኛው ጾመ ሐዋርያት ነው። ሰባተኛው ጾመ ፍልሰታ ነች። እነዚህ ሰባት የአዋጅ ጾማት ማንኛውም ክርስቲያን የሚጾሙ ነው። ለምንድን ነው ይህንን ያነሳ ነው? አንዳንድ ሰዎች ጾመ ሐዋርያትን ወይም ደግሞ የሰኔ ጾምን የቄስ ነው እያሉ ስለማይጾሙት ነው። ነገር ግን ቅድስት ቤተ ክርስቲያናችን አጾማትን ስታውጅልን፣ ስትደነግግልን በክህነት ደረጃ ለይታ ይህ ለከሌ ነው ይህ ለከሌ ነው ብላ ያስቀመጠችው ጾም እንደሌለ ልናውቅ ያስፈልጋል። ብንጾመው ሁላችንም የምንጠቀምበት እንዲሁም ደግሞ ልንጾመም ደግሞ ግዴታ ጌታችን የሆነ ጾም ነው ማለት ነው። እነዚህ ሰባት የአዋጅ አጾማት ታዲያ፣ ከነዚህ ከሰባቱ የአዋጅ አጾማት መካከል ደግሞ አንዱ አ ጾመ ድኅነት ወይም ደግሞ አረብሮብ ጾም ነው ማለት ነው። ልብ በሉ ታዲያ፣ ረቡዕን ለምንድን ነው የምንጾመው? አርብን ለምንድን ነው የምንጾመው? እንደዚሁም ደግሞ አዎ፣ መቼን የሚገባው የሚለውን ደግሞ ለናውቅ ያስፈልጋል። መቼን የሚገባው የሚለውን የምንማማረው ይህ አረብሮብ ጾም ወይም ደግሞ ጾመ ድኅነት ለጊዜው በዚህ በበዓል ሀምሳ ወቅት ላይ ስለሚቋረጥ ነው እንጂ ከበዓል ሀምሳ ውጭ በየትኛውም ወቅት ላይ ቢሆን ረቡዕና አርብ ይጾማል ማለት ነው። ነገር ግን በዚህ በበዓል ሀምሳ ወቅት ላይ ግን ይህ ጾም ለጊዜው አይጾምም ማለት ነው። ያርፋል ወይም ደግሞ ይቋረጣል ማለት ነው። በዚህ ምክንያት ነው እንጂ በሌላው ጊዜ ይጾማል ማለት ነው። ታዲያ ይህንን ስናነሳ ደግሞ ጾመ ድኅነት ለምንድን ነው የምንጾመው የሚለውን ልናውቅ ያስፈልጋል። ጾመ ድኅነት ስያሜው እንደሚያመላክተን የመዳን ጾም ማለት ነው። ይህም ጾም ታዲያ በብሉይ ኪዳኑ አጽዋማት በጾመ አስቴርና በጾመ ዮዲት የተተካ የአዲስ ኪዳን ጾም ነው። በብሉይ ኪዳን በሐማ ምክንያት በእስራኤል ላይ ታውጆ የነበረው ሞት በጾመ አስቴር እንደተሻረ ሁሉ፣ በአዲስ ኪዳንም ደግሞ በዕለተ ረቡዕ በጌታችን ላይ በተፈጸመው ምክር የሰይጣን ሴራ ፈርሷልና በጾም አስቴር ምትክ ረቡን እንጾማለን ማለት ነው። በተጨማሪም ደግሞ በብሉይ ኪዳን በጾመ ዮዲት ምክንያት ሆሎፎርኒስ ድል እንደተደረገበት ሁሉ በአዲስ ኪዳንም ደግሞ መድኃኒታችን ኢየሱስ ክርስቶስ በዕለተ ዓረብ በመስቀል ላይ በከፈለው መሥዋዕትነት አዎ ዲያብሎስ ድል ተደርጓልና በጾመ ዮዲት ምትክ አርብን እንፆማለን ማለት ነው። ዕለተ ረቡ የጌታችን ሞት የተመከረበት ወይም ደግሞ ሞት የተፈረደበት ዕለት ነው። አርብም ደግሞ አምላካችን የተሰቀለበት ዕለት ነውና በመስቀሉ መሥዋዕትነት ያገኘነውን ድኅነት ዘወትር ማሰብ ስለሚገባ ሁልጊዜ እንጾማቸዋለን ማለት ነው። ይህም ደግሞ በቅዱስ ሲኖዶስ ሥርዓት ተሰርቶልናል። የእነዚህ የሁለቱ ቀናት የረቡዕና የአርብ ጾም ጾመ ድኅነትም ይባላል ማለት ነው። ልብ በሉ ታዲያ ብቻ ለብቻ ለይተን ስንመለከት ደግሞ ለምሳሌ ረቡዕን ስለምንድን ነው የምንጾመው ስንል፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል አይሁድ የተስማሙበት ቀን ስለሆነ ይህችን ዕለት በጾም እናስባታለን። ይህስ ስ እንደምንድን የሆነው የሚለውን አጠር አድርገን ስንመለከት በዕለተ ረቡዕ የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታን ለመያዝ የተማከሩበት ዕለት ነው። ለዚህ ነው ቅዱስ ቤተ ክርስቲያናችን በሰሙነ ሕማማት ረቡዕ ምክራ አይሁድ አይሁድ ብላ አይሁድ በዚህ ቀን እንደመከሩበት ምክራቸውን የጀመሩበት ሳይሆን ደግሞ ያጠናቀቁበት ጌታችንን ለመግደል የወሰኑበት ዕለት መሆኑን ምክራ አይሁድ ብላ ስታስተምረን የነበረው ማለት ነው። ልብ በሉ። ምክራቸው የተጀመረበት ወይም ደግሞ ጻፍት ፈሪሳውያን በዕለተ ረቡዕ ብቻ አይደለም የተማከሩት። ጻፍት ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሑድ እየተመሰገነ ወደ ኢየሩሳሌም በገባበት ዕለት ወይም ደግሞ በዓለ ሆ ከነበርበት ዕለት ጀምሮ ከሰዓት ጀምሮ ነው ጌታችን ላይ ማጎረምረም የጀመሩት። ይህ ማጎረምረማቸው ታዲያ እንዴት እየተመሰገነ ይገባል እያሉ፣ ብዙዎች ተመሳጩ አጎረመረሙ። ከዚያ ምን አደረጉ ስንል፣ ሰኞ ለመሰብሰብ ጌታችንን ለመግደል ምን ማድረግ እንዳለባቸው ለመመካከር ሰኞ በአንዱ ሊቀ ካህን ግቢ ስብሰባ ጠሩ። እሁድ ዕለት ሰኞ እንዲሰበሰቡ ማለት ነው። ታዲያ ሰኞ ደረሰ፣ ሰኞም ተሰበሰቡ። ሰኞ ተሰብስበው ሲማከሩ ዋሉ። ነገር ግን ምክራቸው ፍሬ አልባ ሆነ። ሲጨቃጨቁ ሲነታረኩ ዋሉ። በጌታችን ጉዳይ ግን ሊስማሙ አልቻሉም። አሁንም ወደ ማክሰኞ አዞሩት። ማክሰኞ በአንዱ ሊቀ ካህን ግቢ ለመሰብሰብ ቀጠሮ ይዘው የሰኞ ስብሰባቸውን በተኑ ማለት ነው። ማክሰኞም ደግሞ ልክ እንደዚሁ ተማከሩ፣ ተጨቃጨቁ። ነገር ግን አሁንም ስብሰባቸው ፍሬ ሊያፈራ አልቻለም። ነገር ግን ሰኞ ከተሰበሰቡት ይልቅ ማክሰኞ ይሻል ነበር፣ ጥቂት ነገሮች ላይ ወደ መስማማቱ ይመጡና ነገር ግን በብዛት ደግሞ መሰማማት አልቻሉም ነበር። አሁንም ደግሞ ማክሰኞ ተሰብስበው የማክሰኞ ስብሰባቸው ፍሬ ሳፈራ ወደ ረቡዕ አዞሩት ማለት ነው። በዕለተ ረቡዕ ደግሞ እንደዚሁ አሁንም ስብሰባቸውን ተሰብስበው ይጨቃጭቁ ነበረ። እንዳይስማሙ ያደረጋቸው አንድ ትልቅ ጭንቀት ነበረባቸው። ምንድን ነው ያጭንቀታቸው ስንል ምክንያቱም ወቅቱ የፋሲካ በዓላቸውን የሚያከብሩበት ቀን የተቃረበ ስለሆነ ብዙ ህዝብም ደግሞ በጌታችን ትምህርት የተማረኩ ተአምራቱንም የሚያደንቁ ስለነበሩ ሁከት እንዳይፈጠር ፈርተው ነበረ ይህ ነበረ ትልቅ ጭንቀት የነበረባቸው እስራኤላውያን ከግብፅ ባርነት ነፃ የወጡበትን ያንን ዕለት ቀይ ባህርን የተሻገሩበትን ያንን ዕለት አዎ በዓለ ፋሲካ አድርገው ታላቅ በዓል አድርገው ያከብሩ ነበረ ያንን በዓላቸውን የሚያከብሩበት ቀን ደርሶ ስለነበረ የሚያከብሩት በዕለተ ሐሙስ ስለነበረ አዎ ዕለተ ረቡዕ ላይ ተሰብስበው ጌታችንን እንዴት መያዝ እንዳለባቸው ሲማከሩ ዛሬን የያዘው ብለው እንዳይወስኑ ያደረጋቸው ምንድን ነው? ጭንቀት የሆነባቸው ስንል በዓለ ፋሲካችን ይረበሻል፣ ይበጠበጣል ብለው ነበረ። ልብ በሉ ታዲያ። በዚህ ታላቅ በሆነ ጭንቀት ውስጥ ሆነው አሁንም በዕለተ ረቡዕ እንዲሁ ሲማከሩ፣ ሲጨቃጨቁ እየዋሉ ሳሉ አዎ ጭንቀታቸውን አቅልሎላቸው ምክራቸው አዎ እንዲቋጭ ያደረጋቸው ማን ነው ስንል፣ በዚህ ጭንቀት ውስጥ ሳሉ ከደቀ መዛሙርቱ አንዱ የአስቆሮቱ ይሁዳ በመካከላቸው ተገኝቶ የምክራቸው ተባባሪ ሆኖ ጭንቀታቸውን አስወግዶላቸዋል። ልብ በሉ የማርቆስ ወንጌል ምዕራፍ 14 ቁጥር 1 የሉቃስ ወንጌል ምዕራፍ 22 ላይም እንደዚሁም ደግሞ የማቴዎስ ወንጌል ላይም እንደምታገኙት ማለት ነው። በመካከላቸው ተገኝቶ ጌታችንን አሳልፎ ሊሰጣቸው ተስማማ። 30 ዲናር እንዲመዝኑለት ነገራቸው። እነርሱም 30 ዲናር እንደሚመዝኑለት ነገሩት። በዚህ ተስማሙ ማለት ነው። ልብ በሎ፣ ወገኖቼ ጌታችን መድኃኒታችን የሱስ ክርስቶስ በ30 ዲናር ሊሸጥ የተወሰነበት ዕለት ነው። እነርሱም ደግሞ የአስቆሮቱ ይሁዳ ጌታችንን አሳልፎ ከሰጣቸው መገደል እንዳለበት የወሰኑበትም ዕለት ነው። ይህ ዕለተ ረቡዕ ማለት ነው። ልብ በለ ወገኖቼ። ስለዚህ በዛሬዋ ዕለት የአስቆሮቱ ይሁዳ በመካከላቸው ተገኝቶ ምክራቸውን እንዲጨርሱ ካደረጋቸው በኋላ ጌታችንን አሳልፎ ለመስጠት ምቹ ጊዜን ይጠባበቀ ነበረ ታዲያ በዕለተ ሐሙስ በዓለ ፋሲካቸውን ካከበሩ በኋላ ጌታችንም በዓለ ፋሲካውን ካከበረ በኋላ ሐሙስ ማታ ሦስት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ያስቆሮቱ ይሁዳ አሳልፎ ሰጣቸው ልብ በሉ ወገኖቼ ሰማይና ምድርን የፈጠረውን አምላክ ሁሉንም የሚገዛውን አምላክ ምድርን ጠቅሎ ድምጥ ማጧን ማጥፋት የሚችለውን አምላክ በዕለተ ረቡዕ ወገኖቼ ሞት ተፈረደበት፣ በምድራዊ ሰዎች፣ በምድራዊ ንጉሶች። እርሱ ሰማያዊ፣ ሁሉን የሚገዛ፣ ሁሉን ፈጣሪ፣ ሁሉን የሚያጠፋ፣ ሁሉን የሚገድል፣ ሁሉን የሚያኖር አምላክ ሆኖ ሳለ በምድራዊ ሰዎች ሞት ተፈረደበት በዛሬቱ ዕለት። ስለዚህ ይችን ዕለት ነው እኔና እናንተ በጾም የምናስባት። በዕለተ ረቡዕ የአይሁድ ሊቃነ ካህናትና ጻፍት ፈሪሳውያን ጌታ እንዲሞት የወሰኑበት ዕለት ስለሆነ፣ አዎ ይህንን ጾም እንጾማለን። ስለዚህ ስለምንድን ነው የምንጾመው? ዕለተ ረቡዕን የምትውሉ ሰዎች ካላችሁ ጸሐፍተ ፈሪሳውያን ጌታችን ላይ ሞት የፈረዱበት ስለሆነ፣ ስለኔና ስለእናንተ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በምድራውያን ሰዎች ሞት እንደተፈረደበት እያሰብን አዎ እኛን ከጨለማ ወደ ብርሃን ለማውጣት እኛን ከዳቢሎስ ግዞት ነፃ ለማውጣት የኛን የዕዳ ደብዳቤ ለመደምሰስ ለመቅደድ ሲል ጌታችን በምድራውያን ሰዎች ሞት የተፈረደበት ዕለት እንደሆነ ልናውቅ ያስፈልጋል። ይህንን ነው ታዲያ በታላቅ ሐዘን ሆነን በጾም በጸሎት የምናስበው ይህንን ዕለት ነው። ልብ በሉ ታዲያ፣ ይህንን ከተመለከትን ደግሞ ዕለተ ዓርብን ስለምንድን ነው የምንጾመው የሚለውን ልናውቅ ያስፈልጋል። ዕለተ ዓርብን የምንጾመው ደግሞ በዚች በዕለተ ዓርብ ቀን የሁላችን ቤዛ መድኅን ዓለም ክርስቶስ እኛን ለማዳን በቀራንዮ ኮረብታ በመስቀል በሥጋ መሞቱን በመሞቱም ደግሞ መዳናችንን እያሰብን ይችን ቀን እንጾማለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች በዕለት አርብ ለእኔና ለእናንተ የከፈለው ዋጋ በእኔ አንድ አንደበት ተዘርዝሮ የሚያልቅ አይደለም ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ፣ ሐሙስ ማታ ሦስት ሰዓት ላይ ከተያዘ በኋላ ሌሊቱን ሙሉ እያሰቃዩት ከሐና ወደ ቀያፋ እያመላለሱት አዎ እያደከሙት ሲማን ነው የመታ ንገርን እያሉ ፊቱን እየመቱት በእግራቸው እየረገጡት ምራቃቸውን እየተፉበት ሌሊቱን ሙሉ ሲያደክሙት ሲያሰቃዩት ካደረ በኋላ በማለዳ በጲላጦስ ፊት አዎ በፍርድ አደባባይ ያቆሙት። ስለ እኔና ስለ እናንተ ሲል ሁሉን በፊቱ የሚያንበረክከው አምላክ አዎ በምድራዊ ገዢ ፊት በጲላጦስ ፊት ለፍርድ ቀረበ። ሶስት ሰዓት ላይ ሲሆን ደግሞ 6666 ጊዜ ስለእኔና ስለእናንተ ሲል ተገረፈ። ስድስት ሰዓት ሲሆን ደግሞ ጌታችን በመስቀል ላይ ተሰቀለ። ዘጠኝ ሰዓት ሲሆን ነፍሱን ከስጋው በፈቃዱ ለየ። እንደዚሁም ደግሞ አዎ 12 ሰዓት ላይ ሲሆን ማታ በዕለት አርብ ማታ ዮሴፍና ኒቆዲሞስ መጥተው የጌታችንን ስጋ ከመስቀል ላይ አውርደው ገነዘው በአዲስ መቀበር አኖረውታል። ልብ በሉ ወገኖቼ ከሊቃውንተ ቤተ ክርስቲያን አንዱ የሆነው ቅዱስ ዮሐንስ አፈወርቅ ስለ ፍቅሩ ሲመሰክር እንዲህ ይላል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው አምላክን ልጅ አሰሩት። በቁጣ ጎተቱት፣ እርሱ ግን በፍቅር ተከተላቸው በሚሸለተው ፊት እንደማይናገር እንደ የዋህ በግ ኋላቸው እየተከተላቸው ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት በሚፈርደው በእርሱ ላይ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን የሾህ አክሊል ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው በፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን አጸፋው፣ ወይም ደግሞ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለትና የመላት ሠራዊት በፍጹም መደንገጥ ለሚሰግዱለት የዘበቱበት በፊቱ ተንበረከኩ። ይህን ያህል ትትና፣ እንደምን ያለ ትትና ነው። ይህንን ያህል ትግስት፣ እንደምን ያለ ትግሥት ነው። ይህን ያህል ዝምታ፣ እንደምን ያለ ዝምታ ነው። ይህንን ያህል ቸርነት፣ እንደምን ያለ ቸርነት ነው። ይህን ያህል ሰውን ማፍቀር፣ እንደምን ያለ ፍቅር ነው። ፍቅር ያምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው እያለ አዎ ሊቁ ቅዱስ ዮሐንስ አፈወርቅ ስለ ጌታችን መከራ ምን ያህል መከራ ስቃይ እንደደረሰበት ስለ ፍቅሮ ሲናገር ሲመሰከር እንዲህ አለ ወገኖቼ። ስለዚህ በዛሬቱ ዕለት አዎ በዕለተ አርብ ምን ተደረገልን? ስለምንድን ነው የምንፆመው ስንል፣ በዚች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሰት ሃይማኖታዊ ክስ በሊቀ ካህናቱ ፊት ተከሰሰ። ፕራይቶሬን በሚባል ግቢ ውስጥ ደግሞ አግብተው አዎ ቀይ ግምጃ አለበሱት። የሸዋ ክሊልም ደፍተው ዘንግ በማስያዝ ዘበቱበት። መስቀሉን አሸክሞ ሊሰቅሉት ወሰዱት። በስድስት ሰዓትም ጎልጎታ ላይ ከወንበዴዎች መካከል ሰቀሉት። እርሱ ንጹሕ ሆኖ ሳለ፣ በደል የሌለበት አምላክ ሆኖ ሳለ አዎ እንደ ወንበዴ ከወንበዴዎች መካከል በግራና በቀኝ ወንበዴዎችን ሰቅለው መሀል ላይ እርሱን አድርገው አዎ ሰቀሉት። ልብሱንም ደግሞ እንደዚሁ ለአራት ተከፋፈሉት በእጀ ጠባውም ላይ ዕጣ ተጣጣሉ በመስቀል ላይ ሳለም ሰደቡት ዘበቱበት አዎ እስቲ ራስን አውርድ እያሉ የሚያልፉትም መንገደኞችም ጭምር ራሳቸውን እየነቀነቁ ጌታችን ላይ እየዘበቱበት እየሰደቡት እስቲ አንተ የአይሁድ ንጉሥ ከሆንክ እውነት እስቲ ራስህን አድንና ከዛኛም በአንተ እንመን እያሉ ተሳለቁበት ሳቁበት ምራቃቸውን ተፉበት ወገኖቼ ጌታችን በመስቀል ላይ ሆኖ ተጠማው በሚል ጊዜ ሁሉን የሚመግበውን አምላክ ሁሉን የሚያጠጣውን አምላክ ከአለት ላይ ውሃ ያፈለቀ ሲያጠጣቸው የነበረውን አምላክ ውሃ ተጠማው ሲላቸው ሆምጣጤና አጠጡት። ይህም ብቻ አይደለም፣ ጎኑንም በጦር ወጉት። በመስቀል ላይ ከስድስት ሰዓት እስከ ዘጠኝ ሰዓት ድረስ ብዙ ተሰቃይቶ ንብሱን ስለ ሁላችን አሳልፎ ሰጠ። ዮሴፍና ኒቆዲሞስም በአዲስ መቃብር ቀበሩት ጌታችን ኢየሱስ ክርስቶስ አዎ በዚህ ዕለት በመስቀል ላይ ከስድስት ሰዓት እስከ ዘጠኝ ሰዓት በነበረበት ጊዜ ሰባት ተአምራት በሰማይና በምድር ላይ ተደርገዋል እነርሱ ምንድን ናቸው ስንል ፀሐይ ጨለመች ጨረቃ ደም ለበሰች ከዋክብት ረገፉ የቤተ መቅደስ መጋረጃ ተቀደደ ምድር ተናወጠች አለቶ የተሰነጣጠቁ መቃብሮች ተከፈቱ ሙታን ተነሱ የማቴዎስ ወንጌል ምዕራፍ 26 ጀምሮ ስትመለከቱ እንደምታገኙት ማለት ነው እነዚህ ታላቅ ተአምራት በምድርና በሰማይ ላይ የተከናወኑ፣ ወገኖቼ እነዚህ ሁሉ ሲከናወኑ ግን የታችን ላይ በመስቀል ላይ ሳለ ሰባት የፍቅር ቃላት ይናገር ጀመረ። ሰባት የፍቅር ቃላት ይናገር ነበር፣ ወገኖቼ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለ። አባቶ የሚያደርጉትን አያውቁምና ይቅር በላቸው። እነኋት እናት፣ እነሆ ልጅሽ። ተጠማሁ። አባት ሆይ ነፍሴን በእጅ አደራ እሰጣለሁ። ተፈጸመ። እነዚህን ሰባት የፍቅር ቃላትን ጌታችን በመስቀል ላይ ሆኖ ይናገር ነበረ። ወገኖቼ ልብ በሉ። ዛሬ ዕለተ ዓርብን ስለ ምንድነው የምንጾመው ስንል ጌታችን ስለእኔና ስለ እናንተ፣ አዎ በእኔ አንደበት ተዘርዝሮ የማያልቀውን መከራ ስቃይ ስለተቀበለ ነው። ያንን ጌታችን ለእኔና ለእናንተ ሲል የተቀበለውን መከራ፣ አዎ በጾም በጸሎት እናስባታለን ማለት ነው። ስለዚህ ዕለተ ረቡዕ ጌታችን እንዲሞት የሞት ፍርድ የተወሰነበት ዕለት ነው። ዕለተ ዓርብ ደግሞ ጌታችን በመስቀል ላይ የሞተበት ዕለት ነው። በመሞቱም ደግሞ መዳናችንን የምናስብበት ዕለት ነው። ይህ ዕለተ ዓርብ ማለት ነው። ልብ በሉ። ስለዚህ እነዚህን ሁለት ዕለታት የፈጣሪያችን የኢየሱስ ክርስቶስን መከራ በማሰብ የምንጾማቸው ጾሞች ናቸው ማለት ነው። ልብ በሉ ወገኖቼ ጾመ ድኅነትን ወይም ደግሞ ዓርብ ረቡዕ ጾምን ስለምን እንደምንጾም ከተመለከትን ብዙ ሰዎች የሚጠይቁት ጥያቄ ይህ ጾመ ድኅነት ወይም ደግሞ ዓርብ ሮብ ጾም፣ አዎ በዚህ በበዓል ሀምሳ ወቅት ላይ ስለሚቋረጥ መቼር የሚገባው ሳላውቅ እንዳልበላ ወይም ደግሞ እንዳላጎድፍ እያሉ የሚጠይቁ ሰዎች አሉ። ይህ ደግሞ ምላሹ ምንድን ነው ስንል ጾመ ሐዋርያት ወይም ደግሞ የሰኔ ጾም ሰኔ ሁለት ቀን ይጀምራል። ከሰኔ ሁለት ቀን እስከ ሐምሌ አምስት ቀን ያለው የጾመ ሐዋርያት ወይም ደግሞ የሰኔ ጾም ወቅት ነው። ይህ ጾመ ድኅነት ወይም ደግሞ አርብሮብ ጾም የሚገባው የሚጀምረው ደግሞ መቼ ነው ስንል ሰኔ አራት ቀን ነው። ሰኔ አራት ቀን ነው ስንል አዎ ጾመ ሐዋርያት ወይም ደግሞ የሰኔ ጾም ሰኔ ሁለት ይጀምራል ብለናል። ስለዚህ በተናጠል የምንጾመው ይህንን ጾመ ድኅነት ወይም ደግሞ አርብሮብ ጾም ከሐምሌ አምስት ቀን በኋላ ነው። በተናጥል ስንል ለብቻው አረብና ሮብን የምንጾሙ ማለት ነው። አሁን ግን የጾመ ሐዋርያት ወይም ደግሞ የሰኔ ጾም ከሰኔ ሁለት ቀን እስከ ሐምሌ አምስት ቀን ያለውን ወቅት ስለሚይዝ አንድ ላይ ይጾማል እንጂ ለብቻ ተለይቶ ረቡዕና አርብ ሌላ ጾም እንደዚሁም ደግሞ ሌሎቹ ዕለታት ደግሞ የጾም ሐዋርያት ወይም ደግሞ የሰኔ ጾም ናቸው ብለን ለየተን የምንጾማቸው አይደሉም። ይህ ወቅት ከሰኔ ሁለት ቀን እስከ ሐምሌ አምስት ቀን ያለው የጾም ሐዋርያት ወይም ደግሞ የሰኔ ጾም ወቅት ስለሆነ በዛው ተጠቃሎ አንድ ላይ ይገባል እንጂ ለብቻ የምንጾመው አይደለም ማለት ነው። በተናጠል ለብቻ የምንጾመው አዎ ደግም የምናገረው ከሐምሌ አምስት ቀን በኋላ ነው። ስለዚህ ለጥያቄያችሁ ምላሽ የሚሆነው ጾመ ሐዋርያት ወይም ደግሞ የሰኔ ጾም የዘንድሮ የ2017 ዓ ም ሰኔ ሁለት ቀን ስለሚጀምር ከዚያ ጊዜ ጀምሮ ጾመ ድኅነትም ወይም ደግሞ አርብሮ ጾም አንድ ላይ ስለሚገባ ከዚያ ጊዜ ጀምሮ ይህ ጾማል ማለት ነው። በተናጠል ደግሞ ለብቻ ከሐምሌ አምስት ቀን በኋላ ይህ ጾመ ድኅነት ይጾማል። ልብ በሉ። ስለዚህ መቼ ነው የሚገባው ለምትሉ ሰዎች ጾመ ሐዋርያት ወይም ደግሞ የሰኔ ጾም ሰኔ ሁለት ስለሚጀምር ከዛ ጊዜ ጀምሮ ጾም ነው እንጾማለን ማለት ነው። ጾም ሐዋርያትን ለምንድን ነው የምንጾም የሚለውን ዛሬ ደግመን አንማማርም። በባለፈው ትምህርታችን ላይ ስላነሳን ስለተማማርን ማለት ነው። ይህንን የተማርነውን ደግሞ ላልተማሩ እህት ወንድሞቻችን ልናስተምረን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቅ ቢሆን ኖሮ ማንም ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር ነገር ልጆቻችን፣ ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን ቤተ ክርስቲያናችን አስተምሮ ልናስተማር ያስፈልጋል ማለት ነው። ይህ እንድናደርግ ደግሞ እርሶ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻና ላይ መጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም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 ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሀሳት ጠብቆ ያስተማረን የመከረን፣ የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሆንልን። የሰማነው በሆናችን ያሳደረብን ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ፣ ስልሳ፣ መቶ የአማረ ፍራርትን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስት ወራሾች አድርገን ዘንድ የርሱ መልካምና በጎ ፍቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።